ጥያቄ ነው። እስካሁን ሁኔታ አልተነሳች። በገዛ ቤት የጭራሽ አንግል ሰሪ እንደዛ ሆኑ ብትነግሪኝ እና አሁን ቁርሳችንን እንብላና ትጠልፍኛለሽ አይሻል ግን እንዴት ብታደለው እንደዚህ የምታፈቅረኝ አንቺ እኮ የሴቶች ሴት ነሽ ሀሳቢ ቅል ልብ ያላት ሴት አንቺን አለማፍቀር እኮ ይቻል አንተም እኮ ታይታይ አንቺ አልሽው አይነት ሰው አይደለሁም አሁን ያለውን ኪራ እኮ አንቺ ነሽ የሰራሽው አሁን ሀሳቢ ሰውኛለሁ እና እንደዚህ ሆንክልኝ እኮ ስለምትወደኝ የእኔን ደስታ ማየት ስለምትፈልግ ነው። ከእናቴ ቀጥሎ ለእኔ ሴት አንቺ ነሽ። እንደውም እኔ ውስጥሽ መኖር ነው የምፈልገው የምትሄጂበት ሁሉ እየሄድኩ ፈጣሪ አንድ ብሎ አገናኝቶናል። ከዚህ በኋላ ሰላም ሰላም። ውድ እና የተከበራችሁ የቻራሬ ቤተሰቦች እንደት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በቻናሌ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ በተሰበሩ ጊዜ። ዛሬ ደግሞ የዘላችሁ የመጣሁት ጽናት ድራማ በክፍል ስልሳ አንድ ነው እና ጽናትና ናክራ ታረቁ ማለት ነው፣ ወደች ጊዜ ታርቀዋል። በስንት መከራ አሳልፈው፣ ስንት ጭቅጭቅ፣ ስንት ንትርክ አሳልፈው ታርቀዋል ማለት ነው ወደች ጊዜ ጽናት ምድርቀት ዋትታ ድርቅ ማለት ዋትታ ማለት ነው። ከከራ ታርቃለች። እዚህ ላይ ምን ሆነ ነው እየከሳህ እኮ ነው ምን የምንድን ነው ያጋጠመህ ነገር እስክንገረኝ። ምን ሆነ ነው እየከሳ እኮ ነው አለችሁ ማለት ነው። እሱ ደግሞ ለምንድን ነው የምትጠይቅኝ ስለ እኔ የሚያሳስበሽ ከሆነ ከእኔ ለምን ትርቅ ያለሽ፣ እና የምታስብልኝ ከሆነ ለምን ትርቅ ያለሽ አላት ማለት ነው። እሷም እኔኮ በእኔ ምክንያት ስለሆነ እንደዚህ እየሆንክ ያለው፣ አንደኛ ደግሞ አለቃየ ስለሆንክ ነው እያዘንኩላ እያሰብኩላ ያለሁት አለችው ማለት ነው። እሱ ደግሞ አይ እንደዚህ ነው እንዴ? ባለቃሽ ብቻ ነው የምታስብልኝ ማለት ነው? ግን ለምንድን ነው እኔና አንቺ እኮ የማይፈታ ነገር እኮ የለም፣ ለምንድን ነው ሁሉ በንግግር የማንፈታው? እና ወደ ፍቅራችን እንመለስ አላት። ወደ ፍቅራችን እንመለስ፣ ወደ ድሮ ፍቅራችን እንመለስ። ምሩና ናሁሜ እያየሻቸው አይደለም? አያስቀንሽም አላት ማለት ነው። እሷ ኮ እኔ እኮ ለአንተ ሙሉ አላደርግህም ብዬ እኮ ነው ምክንያቱ እኔ ሙሉ አይደለሁ ማለችው ማለት ነው። ይህ አውርተን የፈታ ነው ነው አውርተን የፈታ ነው ስለሆነ እንደገራ መለሰሻ አት አት ናገሪ አላት ማለት ነው። ውዶች ይ ከዛ ጓደኛዋ ስንመጣች ጉለ ጓደኛዋ ነገረቻት። እሺ ብላ ተቃቀፎ መጀመሪያ ተቃቅፈዋል ተስማምተዋል በሀሳባቸው ከዛ ስንመጣች ሰንኒ ስትመጣ ነገረቻት፣ እንድትስማሙ ከክሩቤል እኮ ተስማማን አለቻት ማለት ነው። እና ለዛ ነዋ ወዝ በወዝ ይሆንሽ አሁን ከወዝሽ ተመልሰዋልን። ምክንያቱ ከክራ ስለታረቅሽ ወደ ፍቃችሁ ስለተመለሳችሁ ነው አለችው። እንደዛ ብላት ከዛ ክራ ሳሎን ላይ ተቀምጦ እያለ መጣች ጽናት፣ ትኩር ብላ እያየችው ማለት ነው። አንቺ ምንድን ነው ቆፍረሽ ማዕድን የምታወጭ እኮ ነው የምትመስዩ። በአይንሽ እኮ ቆፈርሽ አላት ማለት ነው። ለምንድን ነው እንደዚህ ብለሽ የምታይኝ? አላት እኔ እኮ አሁን እንደዚህ ብለሽ ስታይኝ እኮ የሆነ ነገር፣ የተደበቀ ነገር አለብሽ በውስጥሽ አላት ማለት ነው። እሷ ደግሞ ኧረ እኔ ምንም የለኝም አለችው። አይ ልብሽ ድውዱ፣ እንደምን ልብሽ ድውዱ ይላል። አእምሮሽ ደግሞ የሆነ ነገር ያስባል። እውነት ተናገሬ አላት ማለት ነው። ግን ትወጅኛለሽ፣ ግን ትወጅኛለሽ፣ እስኪ ነው ተናገሪ። አይ እኔ አልጠላህ ማለችው እና ትወጅኛለሽ እኮ ነው እና ተናገሪ አላት። እሷም እየተሽኮረ መመች ዝም አለች ማለት ነው። ከዛ እሱም ተቃቀፉ እንደዛ ብሎ እኔ እኮ እረዳሻለሁ፣ ለምን እንደምታፍሪ ፍቅርሽ ለመግለፅ፣ ለምን እንደምታፍሪ እኔ እንጃ አልገባኝም እንጂ እኔ ያንቺ ነገር ሁሉ እረዳለሁ አላት ማለት ነው። ያንተ ነገር እኔ እረዳለሁ ሁሉ ነገሩ አላት ማለት ነው። እሷ ደግሞ ግን ለምንድን ነው የጠራኸኝ አለችው። ለምን ይመስልሻል የጠራች፣ ለምን መሰለች የጠራች አላት። እንጃ ተናገራንታ አለች። አይ ሴቶ ቅድም ያለ ሴቶች ነው አንቺ ተናገር አላት ማለት ነው። ከአሁን በኋላ በመሀላችን የሚገባ ነገር የለም ፍቅራችንን እንቀጥላለን፣ በፍቅራችን ታላቅ እንደዛ ብሎ እሷም እሺ አለ እሷም ተስማማች። እንደዛ ብሎ ወደ ወደ ናሆም ቤት ሄደች ማለት ነው። ወደ ናሆም ቤት ሄደ ክራ ከዛ እዛ ላይ ክራ ናሆም ቤት ሄዶ እነሱ መከሩት። እንደዚህ ማድረግ አለብን። የጽናት ታፈቅረኛለች ወይስ አታፈቅረኝም የሚል ጥያቄ ውስጥ ከምትገባ እንደዚህ ለምን አንፈትናትም አለው። ማለት ነው። ለምን አንፈትናትም እዚህ ላይ ኢደርና ከዛ ትጨነቃለች ተጨንቃ ደግሞ ትደውላለች። ስትደውል ምሩ ታነሳታለች። ምሩ ከነሳች ድማራ ከቀነት ትወድሃለች፣ ካልቀነት አትወድህም። በዛ ታረጋገጠል ሀለው ማለት ነው። ከዛ እሺ ብለው እንደ እየደወለች እኮ ነው ግን እኮ የኔ እናት ሳሎን ላይ ኩርምት ብላ እኮ ነው የምትተኛው እኮ አለው። ችግር የለውም ና ምን እንዳትሆን ነው ዝም ብለህ ዝም በል ስትደውልም እንዳታነሳት አለው ማለት ነው። ከዛ እንደዛ ብለው ሶስታቸው ተመካከሩ። ሰኒ እና ሰኒ ምሩ ለሆመ ሆኖ ተራከሩ ማለት ነው። ምክራቸው ጨረሰው እንደዛ እያሉ ጽናትም እየተጨነቀች እየታድረው ይሆን ታድረው ነው ይሄ እያለች እየደወለች ማለት ነው። እሱንም ለሆመ ደግሞ እንደተነሳት እያለው፣ ከዛ መጨረሻ ላይ ደወለች። ምሩ እና ናሆም ተኝተው ነበር። ሄደ ክራ እየደወለች እኮ ነው አንነግራት፣ ምሩ አላት። እሺ ምሩ አናገረቻት። ሄሎ ክራ፣ ለም እንደ ስትላ ተኝቷል ይነ ፍቅር ተኝቷል አለቻት ማለት ነው። ከዛ በጣም ተናዳ፣ በጣም ተናዳ ስልክ ዘጋቸው። ስልክ ዘግታ ወደ ማን ደወለች? ወደ ናሆሜ፣ ወደ ናሆሜ ደውላ እና ወደ ቤት ባስቸኳይ ጠራ እፈልግሃለሁ አለችው። ለሰንም ደውላ እንደዚህ ክራኮ በታራደረ ማለት የት ሄደ? ነው እንጃለት ከሴት እኮ ነው ያደረው። ሳስደውልለት ሴት ራት ያነሳችው ስልኮ አለቻት ማለት ነው። እና ለምንድነው የምትቀኝው አለቻት። እና ለምን ለምን አልቀናል? ለምን እንደዚህ ያደርጋል? ከዛ ናሆም መጣ። ናሆምን እንደዚህ አለችው። ቆንጆ ምስት አግኝቶ እኮ ከእሷ ጋር ነው ያለው አላት። እሱም ላስቀናት ፈልጎ ምጣ የመጀመሪያ ምጣ አሳይዋለሁ እያለች እንደዛ እያለች እያለ መጣ። ኪራ ኪራ ምን ፊት ላይ አደርገው ባለች፣ አይ እዚያ ላይ እኮ ነው ያደርገት። ገና ሜጋ ነው ምናም ያለ አይ ከዚህ ከአዲሷ ቆንጆ ልትዝናና እንጂ እንዳትረበሽ ብለህ እንጂ እና ይገፋሻል። ለምን ይገፋሻል? ራስሽ አይደለሽ እንደምስት እያዘጋጅሽልኝ የነበርሽው እና አሁን አመጣሁልሽ አላት ማለት ነው። እገድልሃለሁ ኬላ፣ እገድልሃለሁ፣ እገድልሃለሁ አለችው ማለት ነው። እና ምንድን ነው ይሄ? ትናንት እንደ ትናንት እንደዚህ እወድሻለሁ ብለህም ደሞ አሁን በአንድ ቀን ትቀየራለህ እንዴ አለችው። እንደዛ ነው ስሜት የወጡ ለእኔም በመሀል ምንም ሳትሆኝ ስትቀየሪ እንደዚህ ነው የጎዳኝ፣ እንደዚህ ነው የጎዳኝ። ና እዩ ስሜት ዋላ ከዚህ ያድልህ አለሁ ብላ ስትነሳ ስትል እየቀለድ ነው ሚሮ ናት ያነሳችሁ፣ ለሁሉ ቤት ነው ያደርኩት ምንም የተፈጠረ ነገር የለ፣ ማለት ማለት ነው። ከዛ ደስ ብሏ ታቀፈች። እንደዛ ብለው ተጫውተው ሁሉንም ወደ ቤታቸው ሄዱ፣ ተኙ። ከዛ ናክራ ደግሞ ምስት መንከባከብ ጀመረ። ለጽናት ተንከባከባት። ቁርስ ሰርቶ፣ በጧት ተነስተ ቁርስ ሰርቶ አዘጋጅቶ እየጠበቃት ሳሎን ላይ እንዲ ይችል ግን፣ አሁን ዛሬ ብጠና ነው ያልተነሳችሁ ምሳ ብሎ ሰሎን ላይ ሳጣት ማለት ነው። እና ልቀስቅሳት እንዴ ልቀስቅሳት እንዴ እያለ እያለ ከኋላ መጣ። እንቅ አድርጋ አቀፈችው። እንዴ አንቺ ደግሞ ምን እያደረች በቤት ታግትኛ እንዴ አላት። በፍቅር በፍቅር በፍቅር ላጠምድህ ብዬ ነዋ አለችው ማለት ነው። እና እንደዚህ ከሆነ እኮ እኔ የመጀመሪያ ቁርሳችን የሰራ ነው፣ ቁርሳችን እንብላ አላት ማለት ነው። ግን እኔ እኮ በጣም የታደልኩ ሴት እኮ ነኝ። እንዴት ነው? ለምንድን ነው ምን አድርጌልህ ነው እንደዚህ የምታፈቅረኝ ማለት ነው? አንቺ እንዳላፈቅርሽ የሚያደርገኝ ነገር አለ? እንዲ አንቺ እኮ ልዩ ሴት ነሽ፣ የምትፈቀር የምትወደድ ሴት ነሽ። ከእናቴ ቀጥሎ አንቺ እኮ ነሽ አላት ማለት ነው። ከዛ ከእናቴ አለችው አሁን እና ከእናት እኩል ስለስለብረኩሽ ይከፋሻል? እንዲ አይ እንደዛ አላልኩም። ቀደም ያለ ቤተሰብ እና አሁን በአሁን ዘመን እንደዚህ የምትርስት ተገኝታ የማላፈቅርበት ምክንያት አለኝ ልበል አላት ማለት ነው አለኝ እንዲ አላት ማለት ነው። እሷን በጣም ደስ ብሏት ደስ ብሏት ከአሁን በኋላ እግዚአብሔር አገናኝቶናል ብለው በጣም ደስ ብሏቸው ፍቅራቸው እያጣጣሙ ነው። እና ውድቱ ይህ በክፍል ስልሳ ሁለት እስከምንገናኝ ላይቸር ሰብስክራይብ እያደረጋችሁ ጠብቁኝ። እወዳችኋለሁ። ውድድር ዳረጋችኋለሁ ባይ